ትራምፕ በዩክሬን ተኩስ አቁም ጉዳይ በፕሬዝዳንት ፑቲን እንድተበሳጩ ተናገሩ። ኢራን ከአሜሪካ ጋር በኒውክሌር ድርድር ላይ ቀጥተኛ ንግግር አይኖረኝም አለች። ይህን እና ተጨማሪ ዜናዎችን አብረን እንከታተል። ትራምፕ በዩክሬን ተኩስ አቁም ጉዳይ በፕሬዝዳንት ፑቲን እጅግ መበሳጨታቸውን ተናገሩ። ለሳምንታት በዩክሬን የተኩስ አቁም ስምምነት ለማድረግ ሲሞክሩ የነበሩት ዶናልድ ትራምፕ በሩሲያው ፕሬዝዳንት ቭላድሚር ፑቲን እጅግ ተበሳጭቻለሁ አሉ። ኢንቢሲ ከተባለው ጣቢያ ጋር ቆይታ ያደረጉት የአሜሪካው ፕሬዝዳንት ፑቲን የዩክሬኑ ፕሬዝዳንት ቮልዲሚር ዘለንስኪ ላይ የታማኒነት ጥያቄ በመሰንዘራቸው ተናድጃለሁ ብለዋል ትራምፕ። ፑቲን የተኩስ አቁም ስምምነት ካልፈረሙ ከሩሲያ ነዳጅ የሚገዙ ሀገራት ላይ የ50 በመቶ ታሪፍ ለመጣል ዝተዋል። በዩክሬን ያለውን ደም መፋሰስ ለማስቆም እኔና ሩሲያ ከስምምነት የማንደርስ ከሆነ እና የሩሲያ ጥፋት ነው ብዬ ካሰብኩ ላይሆን ራሱ ይችላል፣ ከሩሲያ በሚወጣው ነዳጅ ላይ ታሪፍ እጥላለሁ ብለዋል ትራምፕ የሰጡት አስተያየት በሩሲያ ጉዳይ ያላቸው አቋም መለወጡን የሚያሳይ ነው ተብሏል። ዋይት ሀውስ ፕሬዚደንቱ ባሰሙት ንግግር ዙሪያ አስተያየት ከመስጠት ተቆጥቧል። አውሮፓውያን መሪዎች ትራምፕ በዩክሬን የተኩስ አቁም ስምምነት ጉዳይ የፕሬዚዳንት ፑቲን አቋም እያንጸባረቁ ነው የሚል ትችት ያሰማሉ። ከጥቂት ሳምንታት በፊት ትራምፕ ፕሬዚደንት ዘለንስኪን ወደ ኦቫል ኦፊስ ጠርተዋቸው በቀጥታ በተላለፈው ስርጭት እሰጥ አገባ ውስጥ ገብተው እንደነበር ይታወሳል። በሌላ በኩል ደግሞ የሩሲያውን ፕሬዝዳንት ስም ሲያወድሱ ተሰምተዋል። አሜሪካ በዩክሬን ተኩስ አቁም ጉዳይ ሩሲያን ስትወቅስ እና ዛቻ ስታሰማ ይህ የመጀመሪያው ሲሆን፣ ከሩሲያ የሚወጣው ምላሽ ምን ሊሆን ይችላል የሚለው ይጠበቃል። ምንም እንኳ ትራምፕ ፕሬዝደንት ዘለንስኪን አምባገነን መሪ ናቸው፣ ምርጫ ሊያካሂዱ ይገባል ብለው ወቅሰው ቢያውቁም ከኤንቢሲ ጋር በነበራቸው የስልክ ቃለ ምልልስ ፑቲን ዘለንስኪን ታማኒነታቸውን በመውቀሳቸው መናደዳቸውን ተናግረዋል። በሌላ ዜና ኢራን ከአሜሪካ ጋር በኒውክሌር ድርድር ላይ ቀጥተኛ ንግግር አይኖረኝም ማለች። የኢራኑ ፕሬዝዳንት መሱድ ፔዜሽኪያን ከትራምፕ አስተዳደር ጋር ቴሄራን እንደማትነጋገር አሳውቀዋል። ከቀጥተኛ ድርድር ይልቅ በተዘዋዋሪ በኒውክሌር መርሃ ግብር ላይ መምከር እንደሚቻል ግን ፍንጭ ሰጥተዋል። ፕሬዝዳንት ፔዜሽኪያን ትራምፕ ትሄራንን ከዋሽንግተን ጋር የማትስማማ ከሆነ የቦምብ ጥቃት ይሰነዘርባታል፣ እንዲሁም ተጨማሪ ማዕቀብ ይጣልባታል በሚል በተደጋጋሚ ይዝታሉ። የኢራኑ ፕሬዝዳንት መሱድ ፔዜሽኪያንም ለአሜሪካ ፕሬዝዳንት ዶናልድ ትራምፕ ደብዳቤ በኦማን በኩል ምላሽ ሰጥተናል፣ ቀጥተኛ ንግግር አንቀበለውም ነገር ግን ለኢ ቀጥተኛ ውይይት በራችን ክፍት ነው ብለዋል። ኢራን ለድርድር ዝግጁ እንደሆነች የተናገሩት የኢራኑ ፕሬዝዳንት መጀመሪያ አሜሪካ እምነቷን ዳግም መገንባት አለባት በሚልም አሳስበዋል። የ2015ቱን የኒውክሌር ስምምነት በ2018 ራሳቸው ትራምፕ ጥለው ወጥተዋል በሚል ቴሄራን በተደጋጋሚ ክስ ታቀርባለች። ትራምፕም ቢሆኑ ስምምነት ላይ የማይደርሱ ከሆነ በቦምብ ይመታሉ ሲሉ እሁድ ለኤንቢሲ ኒውስ በስልክ በነበራቸው ቆይታ ይፋ አድርገዋል። ከአራት ዓመት በፊት እንዳደረግኩት በኢራን ላይ ማዕቀብ ናዳም አወርድባታለሁ ሲሉ ዝተዋል። ስንመለስ! የትግራይ ጊዜ አስተዳደር ምክትል ፕሬዝዳንትና የጸጥታ ዘርፍ ኃላፊ ሌትናል ጀነራል ታደሰ ከጠቅላይ ሚኒስትር አብይ አህመድ እንዲሁም በኢትዮጵያ የአሜሪካ ኤምባሲ ተወካዮች ጋር በተለያዩ ጉዳዮች ዙሪያ ተመካክረዋል። ከሌትናል ጀነራል ታደሰ ወረደ ጋር መግባባት የተደረሰባቸው ስምንት ነጥቦች፣ አንደኛ የትግራይ ጊዜያዊ አስተዳደር ወደ ቦታው ይመለሳል። የጊዜያዊ አስተዳደሩን ተግባር የሚያደናቅፍ ማንኛውም አካል ላይ ተመጣጣኝ ህጋዊ እርምጃ ይወሰዳል። ሁለተኛ፣ በአንድ ወር ጊዜ ውስጥ የጊዜያዊ አስተዳደር ፕሬዝዳንት ይሰየማል። ሶስተኛ፣ ሌትናል ጄነራል ታደሰ ወረደ የጊዜያዊ አስተዳዳሩ ተቀዳሚ ምክትል ፕሬዝዳንት ሆኖ ይሰራል። አራተኛ ጄኔራል ተክላይ አሸብር ወዲያ አሸብር የታደሰ ወረደ የኃላፊነት ቦታ ይሰየማል። የኢትዮጵያ አምስተኛ፣ ይቅርታ፣ የኢትዮጵያ መከላከያ ሰራዊት መቀለ ከተማን ጨምሮ በነባር ካምፖች ውስጥ ይገባል። ስድስተኛ የትግራይ ታጣቂ ኃይል ወደ ተዘጋጀላቸው ካምፕ እንዲገቡ ይደረጋል። የተቋቋመው የዲዲአር ተግባር በተቀመጠለት የጊዜ ሰሌዳ መሰረት በትክክል ይተገበራል። ለዲዲአር ገንዘብ የለገሱ ሀገራት አሜሪካን ጨምሮ ገንዘብ እንዲለቁ ይሰራል። ሰባተኛ የትግራይ ጊዜያዊ አስተዳደር ካቢኔ እንደገና የሚደራጅ ሆኖ በአዲሱ አደረጃጀት ህወሓት 50፣ ብልጽግና 25 እንዲሁም በክልሉ የሚንቀሳቀሱ የፖለቲካ ድርጅቶችና የሲቪክ ማህበራት 25% ድርሻ ይኖራቸዋል። በመጀመሪያው የጊዜያዊ አስተዳደር ካቢኔ ውስጥ የሰራዊት ታጣቂ ወኪል የካቢኔ አባል የነበረ ሲሆን፣ በአዲሱ አደረጃጀት ውክልና አይኖረውም። ስምንተኛ ተፈናቃዮችን ወደ ቦታቸው መመለስ በልዩ ትኩረት እንዲሰራ ከዚህ በፊት የተደራጀው የብሔራዊ ኮሚቴና የክልል ቴክኒክ ኮሚቴዎች በአዲስ መልክ ስራ እንዲጀምሩ የሚሉ ናቸው። ሌሎች ስምምነት የተደረሰባቸው ሶስት ጉዳዮች ለጊዜው በክላሲፋይድ ዶክመንት የሚመደቡ ናቸው የተባለ ሲሆን ህወሓት ከውጭ ኃይሎችና ለወታደራዊ እንቅስቃሴ እንዲታቀብ ያሰመሩ መሆናቸው ይገመታል። ለሰዓቱ ያስኩላችሁ ዜናዎች እነዚህ ነበሩ። በቀጣይ አብረን እስክንገናኝ ደህና እንቆይ። ሼር ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁን ለዛሬው አበቃን።